ሰላማችሁ ማርት ይዤላችሁ መጥቻለሁኛ እና የና ሆሜ እናት ምሮዬ ነው ካልወለድሽ ብላ አሰጨቃጨቃት ከዛም በኋላ ድካም ድካም እያለኝ ነው አለች ማለት ነው ለናሆሜ ናሆሜ ደግሞ ምናልባት ልቧን ስለሚያማት ነው ብሎ ቀጥታ ወደ ሆስፒታል ወሰዳት ማለት ነው ወስዶ ሲያስመረምራት ህመም ሳይሆን በአሁኑ እርጉዞና ተገኘች ማለት ነው እንኳን ደስ ያላችሁ በጣም ነው ደስ የሚለው ምሩዬ አረገዘች ማለት ነው እናም ያው ከዚህ በፊት በጣም እንደሚያማት ሁላችንም እናቃለን። ነገር ግን በአሁኑ ወስዶ ቼክ ሲያስደርጋት እርጉዞና የተገኘችው በጣም ነው ደስ የሚለው ማለት ነው። ሰላም ሰላም፣ ውድና የተከበራችሁ እያላችሁበት ስፍራ ሰላማችሁ ይብዛ። ለዚህ ቻናል አዲስ ሲሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ ማለት ነው። ጽናትና ኪራ አሁን ላይ ያሉበት ሁኔታ በጣም ያሳዝናል። ምክንያቱም ደግሞ ደጋግሞ ኪራ ጽናትን እውነት ሰብሯታል እና ከባድ ነው። እስከ ቪዲዮ ፍጻሜ ለመከታተል ሞክሩ። ቪዲዮን በመሃል በመሃል አስገባላችኋለሁ። ውድና የተከበራችሁ እናም እንዳልኳችሁ የምሮ ነገር ያው ከዚህ በፊት በጣም ባሳሳቢ ጉዳይና በጣም በጣም በቃ ልባቸው እስኪሸበር ድረስ ብዙ ነገሮች ተፈጥረዋል። እንደውም ራሷን እስክትስት ድረስ በቃ ወይኔ በቃ ልትሞት ነው እስኪባል ድረስ ግን አሁን ላይ ደህና ነች፣ ደስ ይላል። እናም በድጋሚም እንደገና ስትደክም ቀጥታ ወደ ሆስፒታል ወሰደባት። ሰዓት ምርመራ ሲደረግ እርግዝናን የተገኘችው በጣም ነው ደስ የሚለው። እናም ሲቀጥል ደግሞ የኪራና የጽናት ነገር አሁን ላይ አሳሳቢ ነው። ጽናት በጣም በጣም በጣም ተናዳለች። እንደውም ኪራ ላይ እንደዚህ ተናዳበት እንኳን አታውቅም። ለመጀመሪያ ጊዜ ጽናት በኪራ ላይ ተናዳ ስቅስቅ ብላ ስታለቅስ ሳየው ስቅስቅ ብላ ስታለቅሳየውኝ በጣም ነው ያሳዘነችኝ። እንዴ እኔ ጋር ከኔ ምን አትሆ ነው ከኔ ምን ቢጎላው ነው? እኔ ምን አሳንሼበት ነው? ምን አጎደልኩበት? እኔ ቆይ እስኪ በምን አስከፍቼው ነው? ምን ባጎልበት ነው ኪራ እኔን ጥሎ ከሌላ ሴት ጋር የሚተኛው? በእኔ ላይ ችትም ያደርገው? አፈቅርሻለሁ፣ እወድሻለሁ ሲለኝ የነበረው ውሸት ነበር እንዴ? በቃ እኔ ምን ልበላችሁ። እኔ ደግሞ የምር አዎ፣ በእርግጥ ድራማ ነው ግን አለ አይደል በጣም ነው የሚያሳዝናቸው። አንዳንዴ በጣም ቦታ ለምትሰጡት ሰው የሆነ ነገር በሚፈጠርበት ሰዓት በእርግጥ ያሳዝናል። እናም እዚህ ጋ አሁን ድራማ ይሁን እንጂ እዚህ ጋ ያስተላለፉት ያለው ትምህርት ነው መረዳት ያለባቸው ነገር ማለት ነው። አንዳንድ ወንዶች በጋሀድ ማለት ነው እውነት ለመናገር ሚስቶቻቸው ትልቅ ክብር ትልቅ ቦታ እየሰጡ እነሱ ግን ውጭ ላይ የሚማግጡ አሉ ማለት ነው የሉ ማለት አይደለም፣ አሉ ሞልተዋል። እና ጭት የሚያረጉ የተለያየ ነገር የሚያደርጉ ሚስቶቻቸውን የሚያሳዝኑ እንዲሁም ፍቅረኛሞች ሆኖ ራሱ ሳሉ ብዙ ነገሮች የሚፈጠር ነገር አለ እና በጣም ከባድ ነው። ይህ አሁን ድራማ ሆኖ ሳለ በገሃድ ራሱ እንደዚህ አይነት ነገሮች እንደሚፈጠሩ ሁላችንም እናውቃለን እርግጠኛን። ነገር ግን ያው በጣም ከባድ ነው ያሳዝናል እና ኪራና ጽናት አሁን ላይ ያሉበት ሁኔታ በጣም አሳዛኝ ነው። ኪራም ደግሞ ይህንን ነገር ነው አውቄ አይደለም ያደረኩት። የኪራ ኪራ ደግሞ የጽናትን አይን ለማየት ሁላ አሁን ላይ እያፈረ ነው ማለት ነው። ምክንያቱም ያደረኩት ስራ ያደረኩት ድርጊት ትክክል አይደለም፣ በጣም አጥፍቻለሁ፣ በጣም ጽናትን በድያታለሁ፣ ደግሜ ደጋግሜ ሰብሬያታለሁኝ። እኔ በምን አይኔ ምን ብዬ ነው ማያት እሷን ለማየት ሁላ ተሳቀኩኝ እያለ ነው ጥፋቱን አምኖ ማለት ነው። ጽናት ግን ቀጥታ ከእሱ ብትሰማ አሪፍ ነበረ። እነሱ እርስ በራሳቸው ከሰኒ ጋር እየተመካከሩ ሰኒም በጣም ያበደችው በጣም በጣም በጣም በጣም ይቺ ልጅ ይቺ ምስኪና አታሳዝንህም? ግን ኪራ ለምን ግን ለምን እያለች እሷ ራሱ በጣም አብዳለች ማለት ነው በጽናት ምክንያት። ጽናት ደግሞ የሰማችው በእጃ ዙር ነው። ከሊናን የሰማቸው የሚገርማቸው ነገር ቀጥታ ከኪራ እኮ ብትሰማ ኪራም ደግሞ ቅዱስ ተናገር ባለው ሰዓት በዚህ በዚህ ምክንያት እንደዚህ አጥፍቻለሁኝ ብሎ ግልጽ ቢነግራት ኑሮ የምር እንደዚህ አትናደድ፣ እንዲሁ የፈለገ ነገር ይሁን አጥፍቻለሁ በዚህ በዚህ ምክንያት በዚህ በዚህ እንደዚህ ሆኖ በዚህ ሆኖ እንዲህ ተፈጥሮ ቢሎ ቀጥታ ቢያስረዳት ኖሮ በዚህ ደረጃ ታለቅሳለች፣ ትማረራለች ብዬ ነው ያላስበው። ምክንያቱም ስንት ጊዜ ስንት ጊዜ ጠየቀችው። የተፈጠረ ነገር አለ የሆነ ነገር አለ ልታስረዳኝ ትሞክራለ ብትለውን ኧረ ጽናት ምንም የለም ይላታል ። ግን እኮ ኪራን ልክ አይደለህም ሰሞኑን ልክ አይደለህም፣ እባክን የተፈጠረ ነገር ካለ ንገረኝ አለች። በፍጹም የለም ነው ያላት። በፍጹም ግን በስተመጨረሻ መጨረሻ ከልጅቷ ከልጅቷ መስማቷ ልጅቷ ሊና ለሌላ ሰው ደውላ ስትነግር ከዛ ደረጃው ላይ ቆማ ስታዳመጥ ነበረ። በጣም ደነገጠች። ምክንያቱም ከአንዴም ሁለቴም እኔ አጎደልኩብ ነገር አለ፣ ለምንድን ነው ከኔ የምትሸሸው? ለምንድን ነው ከኔ የምትርቀው? ምን አጉድዬብክ ነው? ካጠፋውም ጥፋቴን ንገረኝ እያለች መልሳ መላልሳ ብትጠይቅም፣ ነገር ግን ኪራ እንኳን ጥፋቷን ሊነገር ይቅርና ያለውን ነገር ግልጽ ሊያደርግላት አልቻለም። ለምን ጽናት በግልፀኝነት ነው መኖር የምትፈልገው፣ ፍቅሯንም መቀጠል የምትፈልገው በግልፀኝነት ነው ምክንያቱም ትወዷለች፣ ታፈቅረዋለች። የሆነ ነገር ሲሸፋፈንባት፣ ኪራ ሲቀያየርባት፣ በደንብ አድርጋ ነው የምታውቀው። ግን እሱ በቃ እሷን ለማስደሰት ዝም ብሎ ቢያስመስልም ቢያስመስልም ጽናት በደንብ ነው የምታውቀው። በደንብ በደንብ ታውቃለች፣ ሲቀየርባት ታውቃለች፣ የእውነት ፍቅር ሲሰጣት ታውቃለች በደንብ አድርጋ። እናም በምጠረጥርበት ሰዓት እኮ ትጠይቀዋለች፣ በምን ምክንያት ነው የምርቀኝ ምን አድርጌክ ነው የበደልኩ? ነገር አለ ግን እኮ ሰሞኑን ልክ አይደለህም እንዴ አልታወቀህም እንዴ? እባክን የተፈጠረ ነገር ካለ እኮ ንገረኝ፣ ከአንተ ጋር ለመጋፈጥ ዝግጁ ነኝ ቢላት ብትለው በቃ ምንም አይናገርም። ወፍ የለም አረ ምንም አረ ምንም ጽናቴ፣ ምንም ምንም እኮ ችግር የለውም። እዚህ ጋ አሁን የእውነት ፍቅራቸውን እስከ ጀመሩ ድረስ፣ ፍቅራቸው የእውነተኛ እስከሆነ ድረስ፣ እዚህ ጋ ድራማ ሆነ እንጂ የእውነተኛ እስከሆነ ድረስ የእውነተኛ ፍቅር ግልጽ በግልጽ ግልጽ በግልጽ ሲቀጥሉ ነው ደስ የሚለው። እውነት ለመናገር እውነተኛ ፍቅር በግልፀኝነት ቢቀጥል ባይነኝ እኔ። ምክንያቱም እዚህ ጋ አንዱ ግልጽ ሆኖ አንዱ ደግሞ ያጠፋውን ጥፋት ሲሸፋፍን ፍቅር በግልፀኝነት አይቀጥልም ማለት ነው። እንደሁም ችግር ነው ከባድ ችግር ነው የሚፈጠረው። ምክንያቱም እሷ ትልቅ ቦታ ትልቅ ክብር እየሰጠችው እያፈቀረችው እየወደደችው ከእኔ ምን አተ ነው ከኔ ምን ጎሎክ ነው? ምን አሳንሽ የብክ ነው? ለምንድን ነው የምትርቀኝ? እባክህ ንገረኝ፣ ያጠፋሁት ጥፋትም ካለ አስተካክላለሁ አለች። እያቸው እውነተኛ ፍቅር እንደዚህ ነው። ነገር ግን እሱ ያለውን እውነታ ደብቆት ይጋፈጣል ከሷ ጋር በዛን ሰዓት። እውነት ደግሞ ተደብቃ አትቀርም፣ ከእሱ እንኳን ባትሰማ ከሌላ ሰው መስማቷ እንደማይቀር ኪራ እያወቀ፣ በስተ መጨረሻም ለሰኒ ሄደው ይሄንን እውነታ ቢነግሯትም ነገር ግን ሰኒ ሰምታ በጣም ብትበሳጭም፣ እዚህ ጋር ደግሞ ሊና ለሌና ሰው ስትናገር ጽናት ሰምታ ራሷን ስታ ወደቀች። አለቀሰች ብታለቅስ አሉ ጣላት። የምር አላቅም። ብቻ በቀጣይ ምን ሊፈጠር እንደሚችል አላቅም እና በጣም ያሳዘነችኝ። እስኪ የጽናት ድራማ ወዳጆቼ ወይም ደግሞ ተከታታዮቼ፣ እስኪ ከጽናት ድራማ ምን ተማራችሁ? እንደተለመደ አስቴታችሁን በኮሜንት አስቀምጡ። እናም አሁን ላይ በአጓጊ ሁኔታ ቀጥሏል ማለት ነው የጽናት ድራማ ሆኖም ግን ችግር የለውም ጽናትና ኪራ ያው ከዚህ በፊትም በመካከላቸው ብዙ ችግሮች ተፈጥረዋል። ከዚህ መቼም ይሄ ግን የባሰ ነው። ይሄ በቃ እኔ ጽናት እንደዚህ አዝና እንደዚህ አልቅሳ አላየሁም። በእርግጥ ሲመታትም ሲያመናጭቃትም ታለቅሳለች። ይሄ ግን በጣም በጣም በጣም የተለየ ነው። ምክንያቱም እንደዚህ ስቅስቅ ብላ ያለቀሰችው ከዚህ በፊት ምንም አይመስላትም። እንደዚህም አልቅሳም አታውቅም። ግን አሁን ላይ ፍቅራቸውንም በግልጽ ስለጀመሩ እናም ደግሞ ልጆችን የመውለድ ሀሳብም ስላላቸው የያቢ እናት የያቢ እናት የያቢ አባት እየተባባሉ የጦፈ ፍቅር ጀምሮ በዚህ መካከል ይሄ ነገር ተፈጠረ ቢባል ጽናት ታምናለች እንደው የምር ግራ ቢገባት እንጂ እንዲህ ከባድ እኮ ነው እውነት ለመናገር በጦፈ ፍቅር ውስጥ የሆነ ነገር ሲፈጠር በጣም ልብ ይሰብራል በጣም ነው የሚያሳዝነው በነገራችን ላይ እናም አሁን ጽናት ምን በእኔ እኔ ምን ባጎልበት ምን ባሳንስበት ነው አምላኬ ሆይ በእኔ ላይ ችት ያደረገው ኪራ እኔ እንደዚህ ሆናል ብዬ አንድም ቀን አሰቤም ገምቼም አላውቅም። እውነት እንደው በህልሜ ነው እያለች አንዴ በቃ ራሷን ብትመታውን፣ ብትቀጠቅጠው ምንም በህልሙ አይደለም የእውን የሰማቸው ማለት ነው። እናም እኔ በአይኔ በብረት ልጅቷ ስትናገርም ሰማው በጆሮይም ሰማው ብላ ለክብሮም ስትነግር፣ ይሄ የተሳሳተ መረጃ እንጂ በፍጹም ኪራ ባንችላይችት አያረግም የኔ ወንድም ባንችላይችት አያረግም ነው ያለው። ምክንያቱም የኪራ አባት ከቤት በሚወጣበት ሰዓት ወይም ደግሞ ወደ ስራ በሚሄድበት ሰዓት ወደ በሚሳፈርበት ሰዓት ለክብሮም ሀደራ ሰጥቶ ነው የሄደው ለጽ ጽናትም ሀደራ ሰጥቶን ሄደው እና ክብሮም የልጅን ነገር ሀደራ፣ እናንተ ሁለታችሁም ለኔ ልጆቼ ናችሁ ብሎ ሀደራ ሰጥቶ ስለ ሄደው እናም ክብሮም ምንድን ነው የሚለው፣ ወንድሜ በፍጹም እንደዚህ አይነት ነገር አያደርግም፣ እባክሽን ጽናቴ ተረጋጊ ቢላትም፣ እባክን አንተም ልቀቀኝ፣ አንተም እሱን ነው የምትደግፈው አፋለኝ ብለህ አንተም ታወራለህ እንዴ ደግሞ ብለህ ብለህ እሱን ትደግፋለህ እንዴ? እንዴችት እንዳደረገብኝ እኮ ቀጥታ በጆሮ

ማነው ያወራው እንደዛ? ሊናናት ያለውን ነገር በሙሉ ለሌላ ሰው ስትናገር እኔ ከደረጃው ስወርድ ቆሜ ሳዳምጥ ስለ እኔና ስለ ኪራ ነገር ነው። እናም ከኪራ ጋር ያሳለፈችው ላይፍ አንድ በአንድ ሳይቀር ዘረገፈችው። በዛን ሰዓት ተሰማኝ፣ ራሴን ስቼ ወደኩኝ። ታዲያ ምን መሆን አለብኝ? ከኔ ምን ቢያንስ ሰው ነው። እባክን ነገሮችን ሳታረጋግጥ እኔን ዝም በያት በለኝ። እባክን ነገሮችን ሳታረጋግጥ እኔን አትያዘኝ ልቀቀኝ፣ አንተም እንደሱን አለችና ተናዳ ክብሮምን ወደ ወደዛ ገፍትራ ወጣች ማለት ነው ከክላሱ። እናም በጣም በቃ ተጨንቃ እያለቀሰች እያለ ስለ እሷ ነገር ደግሞ ሰኒ ኪራ እናም ደግሞ ቅዱስ ናሆሜ ስለ እሷ ነገር እያወሩ ነበረ ነገሮችን ለማስተካከል ነገር ግን እሷ ቀድማ ሰምታ እራሷን ስታወድቃለች ማለት ነው። በጣም ያሳዝናል የኪራና የፅናት ሕይወትና አሁን ላይ ኪራና ፅናት ተለያይተዋል። ነገር ግን ለወደፊት እስኪ አንድ እንደሚሆኑ ተስፋ አድርጋለሁ። ሁልጊዜ በመካከላቸው ችግር እንደተፈጠረ ነው። በጣም ያሳዝናል። ቺት ማድረግ ማለት በጣም ያሳዝናል። ስለነበረን ቆይታ አመሰግናለሁ። እወዳችኋለሁ። ባይ ባይ።